ሳባ ድራማ ወይም በእንጀራ አናቷ የምትሰቃየው ሳባ እንግዲህ እንደቀጠለ ነው። ሳባ በስተመጨረሻም ደግሞ አሁን የመጀመሪያ ህይወቷ ተደግሞባታል ማለት ነው። እንግዲህ በችግር አምጣል የራሷን ስታወርቃለች ሳባ ማለት ነው። ሁለተኛ ያሳለፈችው ህይወቷ በጣም ከባድ ነው መናገር እስከማትችል፣ መላወስ መራመድ እስከማትችል ድረስ ነበረች። እንግዲህ ሳሚና አግኝታ ሳሚ ነው እንግዲህ እያስታመመ በጥሩ ሁኔታ ወደ ጤንነቷ እንድትመለስ ያደረጋት ማነው። አለበለበዚያ በፊት በመድኃኒት እንግዲህ በጣም ጎርተዋት አለ ቤቴ፣ በጣም በመድኃኒት ጎርታት ነበር። እንዲሁም ደግሞ ሀናም በጣም ታሰቃየን ነበር። ነገር ግን አንዳንድ ጊዜ ይል ሰዎች ይላክልና ናላ ሳሚን ሲልክላት እንግዲህ ሁሉን ነገር በቃ ተንከባክቦ ነበር ጤናዋ አይት ተመለሰው። አሁን ደግሞ መልሳ እንግዲህ ራሷን ትሞክራለች ማለት ነው። አሰላም ዓለይኩም ወራህመቱላሂ ወበረካቱህ የተከበራችሁ ቤተሰቦች እንዴት ናችሁ? ከነጋ ሁሉ ሰላም አልሐምዱሊላህ። ረቢል ዓለሚን በያላችሁበት ሰላማችሁ ይብዛ። ሰብስክራይብ እያደረጋችሁ ቤተሰብ ሁኑ እንግዲህ እየተረሱም ይመጡ አሉ። በጣም የቆዩ ነው የሚመጡት። አሁን ድራማው መቋጫ ምን እንደሆነ አልገባኝም። በየቀኑ አይመጡም፣ ወይም ደግሞ እንደዚህ ሁለት ቀን ነበር የሚመጡት በፊት። አሁን አይመጡም። የዚህ ድራማ መቋጫው ምን እንደሆነ አልገባኝም ማለት ነው። በጣም ቆየ እንግዲህ። በእንጀራ እናቷ የምትሰቃየው ሳባ ድራማ መጨረሻ ማለት ነው። እንግዲህ ሳባ ያው ሳሚን ከርታ ወደ አቤላ ነበረች በስተመጨረሻ አቤላ ደግሞ፣ ባለፈው እንግዲህ አቤላን ሳባ ሆነው ሀናን በጣም ነበር እንግዲህ ሀግቶ ያሰቃዩት። በጣም በጣም ነበር አቤላ ያሰቃያት። አሁን ደግሞ ሳባና አቤላ ወደነ ሀና ቤት ሄደው እንግዲህ የምረት መረጃውን ወይም የቤት መረጃውን ለማውሰድ በሚያደርጉበት ጥራት ላይ እንግዲህ አቤላ ታግቷል ማለት ነው

የተዳታል ሳሚ ነበር ሳሚ እያገዛል ነበር። ሳባ ሳባ እና ሳሚ ደግሞ ያው ተለያይተዋለ። ሳባ እንግዲህ አቤላ መርጣለች ማለት ነው። ነገር ግን ሳሚ ያው ተጎኗን አሁንም መረጃ እየሰጣት ስልክ ይደውላታል። እንግዲህ የሆነ ተባባው ነገር አለች ውስጥ መጨረሻ ትደራደር ተገዳለች ማለት ነው ሳባ አቤላን ለማስለቀቅ። ከዚያም እንግዲህ ሳባ ወደ ሳሚ እየደወለች ኢንፎርሜሽን የሰጣትና አንድ ንጋቶችን እንዲያግዛት ፈቃደኛ ሆናለች ማለት ነው። ሳባ እንግዲህ ሳሚ ጋር ትታረቃለች ብለን እናስባለን። እስካሁን ግን እሺ አላለችም፣ አልተሰማችም። ሳሚ እየለመናት ነው፣ ግን እሷ አልተስማማችም። እንግዲህ አቤላም እንድታገተ ነው። ሳባ ግን አሁን ሳሚ ጋር ብትታረቅ በጣም አሪፍ ነው፣ ስጋ ማለት ነው። አንዳንድ ጊዜ የሚወደንን ትተን የሚወደን ጋር እንሄድ ያለ ይባላልና የሚወዳትን ሳሚ ዘሱ ይሻላታል። ምክንያቱም ብዙ መሥዋዕት ከፍሏላታል፣ ብዙ ነገር አድርጎላታል፣ ሕይወቷን ሊያድናት ተንከባክቧታል። በጣም ብዙ ነገር ተንከባክቧት ነው እዚህ የደረሰችው። እና ሳሚ መቀየር እና መከለት አልነበረበትም ማለት ነው። ውድ ቤተሰቦቼ ቤቴ ደግሞ የአብጣጣ አይነት የነገር አቀባይ ተወዲያ ተወዲክ። እንግዲህ ልጁ ማይወለድ መቼ እንደሚወለድ ያላቅም። የአንድ ድራማ ላይ የዝግን ያክል ይቆያል። እንደ እንዲ መወለል ነበረበት። እንግዲህ ሳሜ ላይ እየተባለ ነው። ሳሜ ደግሞ የነጅ አይደለም እያላት ነው ከርቷታል። ኩኩ ደግሞ እንግዲህ በውሸት አፍቅሯት ነበር ሳሚ ይህን ያደረገችው ያው ኩኩናት ኩኩ ማናት ኩኩ እንድትፈቀር ወይም ደግሞ አፈቅሻለሁ እንድላት ያደረገችው ሳሚ ቤቲ ና ማ ነው። ቤቲ በጣም ሸረኛ አቃጣይ፣ ከወደ ተወደ ነገር ታቃጥራለች። እና ኩኩ ደግሞ የሷን ርግዝና ስለምታቅ ስለምታቅ

ኮኮም ደግሞ ሀናን ሳሚን ቀማሽ እያጠለቻቸው በስተመጨረሻም እንግዲህ ኩኩ ወደ ሳሚ ትመለሳለች፣ ወደ አበዛው አቋማት ትቆማለች የሚባለው ነገር እንግዲህ ጥርጣሬ አለብኝ። ነገር ግን ሃና ደግሞ ከሳሚ ጋር ሚስጥር አላት ማለት ነው። ሳሚን በእርግጥ ሳባን ይፈልጋታል፣ ነገር ግን ደግሞ ሚስጥሯን ያው በሂደት እንዲፈጽምላት ትፈልጋለች ሀና ደግሞ ማለት ነው። እዚጋ እግር ያገባዋል፣ ሳሚ ማለት ነው። ያው ይሄም ስራ ነውና ስራውንም መስራት አለበት። እንደገና ደግሞ ሳባንም ይፈልጋታል ማለት ነው። ለሳሚ በጣም ችግር ነው። በስተ መጨረሻ መንገዲ መረጃውን እዛው ወደ ቤታቸው ስተቀና ሁሉ ነገር በጀ ገብቷል። ካሁን በኋላ እናንተ ተዝተቤት ትወጣላችሁ ብላ እንግዲህ ሁሉ ቤት ሄዳ እያስወጣቻቸው ነበር ማለት ነው። አንድ ወጣም የቅርታም ጠይቀው ነበር። በቅርታ አስተሩ ላይ ሰላም ለአንቺ ሰላም እንግዲህ ሰላም እንፍጠናም እያለች ስት ዘመናት እና ያው ወረቀቱ መረጃም ስለዚህ ታብየ ስለምታወጣቸው ማለት ነው። አልፈልግም ስታሰጣዩ ነበር። ጉዳይ አጣችሁኝ የብዙዎችን አጣችሁኛል እያለች ነበር የተከራከረች። እንደውም ቤቴ ደግሞ የቅርታ ይበተናትም አልሆንም ሁላችሁም ወጣችኋለች ማለት ነው። ሳባ ከወጣች በኋላ ያው ስለደነገጠች ራሷን ስታ ወድቃለች። ለዛም የደረሰላት ሳሚ ነው ማለት ነው። እንግዲህ ያው ሳሚ ደርሶላት አለ ሳሚ ጋብዝ ምን ካይ ታረቁ ይመስለኛል። ቤተሰብ ሰብስክራይብ ላይክ ሼር እያርጋችሁ ቀጣይ እንጠበቃለን።